አስር ሚሊዮን ብር ዛሬ ሰጣችሁና ነገ ጠዋለ ትሞታላችሁ ብትባሉ እሺ ትላላችሁ አትሉ። ስለዚህ አስር ሚሊዮን ከህይወታችሁና ከማንታችሁ ከበለጠባችሁ ለምንድን ነው ራሳችሁን የምትጠሉት? ለምንድን ነው ራሳችሁን ዝቅ የምታረጉት? ለምንድን ነው ራሳችሁን ከሰዎች ጋር የምታወዳደሩት? ራስ መውደድ ማለት የራስን ዋጋ ጠንቅቆ ማወቅ ነው። የእናንተ መኖር በጣም አስፈላጊ እንደሆነ መረዳት አለባችሁ። እዚህ ምድር ላይ የሰው ልጅ የሚፈጠረው የሆነ ፐርፐዝ ነው። እዚህ ምድር ላይ ካላችሁ እዚህ ምድር ላይ የተነፈሳችሁ ከሆነ የሆነ ፐርፐዝ አላችሁ። የሆነ ዓላማ አላችሁ። ፈጣሪ እዚህ ምድር ላይ የሆነ ሪዝን ነው እናንተን የፈጠራችሁ። ስለዚህ አንድ ያቄል ጠይቃችሁ ራስን ትወደዋለህ? ራስሽን ትወደዋለሽ? ለራሳችሁ ትልቅ ፍቅር አላችሁ? የላችሁም? ራሳችሁን አትወዱትም። የራስ ፍቅር ምን ማለት እንደሆነ አታውቁም። እስቲ ልገምት፣ በተፈጥሯችሁ፣ በመልካችሁ፣ በቆመናችሁ ፈጣሪ በሰጣችሁ ተፈጥሮ አትኮሩ በራስ መተማመናችሁ የወረደ ነው። እኔ ቆንጆ አይደለሁም፣ እኔ ለዛ ቦታ አልመጥንም፣ ሰዎች እኔ ሊወዱኝ አይችሉም፣ እኔ ለሱ አልመጥንም፣ እኔ ለሱ አልመጥንም፣ እኔ ቆንጆ አይደለሁም የሚል አመለካከት አለባችሁ። ይህ የሚሆነበት ምክንያት ሰው ስለሚያስበው ስለሚጨነቀው ነገር ስለምታስቡ ነው። ሰው ምን ይለኛል፣ ይህንም ባረግ፣ ይህንም ባወራ፣ እንዲህ በሆን ሰው ይታዘበኛል የሚል መጥፎ አመለካከት በውስጣችሁ አለ። ግን አንድ ነገር ልንገራችሁ። ሰው ምን አለኝ እንዲባረግ ሰው ምን ይለኛል ማለታችሁን ብታቆሙ ራስን ስለ መውደድ ብታውቁ ብትገነዘቡ፣ አሁን ነው ካላችሁበት እስር ቤት ውስጥ ትወጣላችሁ። ለራሳችሁ ያላችሁ አመለካከትና ፍቅር ይጨምራል ይቀየራል። እናም አንድ እያቄ ልጨምርላችሁ። ምን ያህል ነው ራሳችሁን የምትወዱት? ምን ያህል ነው ለራሳችሁ ፍቅር ያላችሁ? እሱን የማታውቀው ከሆነ በዚህ ቪዲዮ ላይ ሶስት ወሳኝ ያልኳቸውን ሚስጢሮች አካፍላችኋለሁ። ራሳችሁን እንድትወዱ ሰው ምናለኝ እንዳትሉና አሁን ካላችሁበት እስር ቤት እንድትወጡ ከፈለጋችሁ እነዚህን ሶስት መረጃዎች ማዳመጥ ይኖርባቸዋል። እነዚህ መልእክቶች ከእውነተኛው ዓለም ላይ ያገኘኋቸው መረጃዎች ናቸው። ስለዚህ ቪዲዮን እስከ መጨረሻው ከተመለከታችሁት ሶስተኛው ፓርት ላይ እንገናኛለን። አንደኛው ዋጋ ቫልዩ፣ ለራሳችሁ ያለውን ፍቅር ለመጨመር ዋጋችሁ መጀመሪያ ማወቅ ይኖርባቸዋል። እናንተ ለራሳችሁ ለቤተሰቦቻችሁ ምን ያህል ነው የምትጠቅሙት? እስቲ አንድ ነገር ልንገራችሁ። ይህ ምስሉ ላይ የምትመለከቱት አስር ብር ነው እንበል ሱቄ ደንብ በአስር ብር የሚችለውን የሆነ ነገር መግዛት እንችላለን። አሁንም በቀጣይ ቀን በስምንት ብር ወይም በአምስት ብር የሆነ ዕቃ መግዛት እንችላለን። ይህ አስር ብር ቫሊዩን አላጣም። አሁንም ይህንን አስር ብር በእጄ ጨመደድኩት፣ አጠፍኩት። ከዛ አሁንም ሱቄ እጄ መገበየት እችላለሁ። ይህ አስር ብር አሁንም ቫሊዩን፣ ክብሩን አላጣም። አሁንም በቀጣይ ቀን ይህንን አስር ብር ጨምድጄ መሬት ላይ ጥዬ ረገጥኩት። አሁንም ሱቄጄ በዚያ አስር ብር መገበየት እችላለሁ፣ እቃ መግዛት እችላለሁ። አሁንም ይህንን አስር ብር ጨምድጄ ቆሻሻ ውስጥ ጣልኩት። ከቆሻሻ ውስጥ አውጥቼ አሁንም ሱቄጄ መገበየት እችላለሁ። በዚያ አስር ብር የፈለግኩትን እቃ መግዛት እችላለሁ። አሁንም ይህንን አስር ብር ቆሻሻ ውስጥ ጣልኩት። ቆሻሻ ውስጥ ከጣልኩት በኋላ አናቱ ላይ ቆሻሻ ነገሮችን ደፎበት። አሁንም ከዛ ቆሻሻ ውስጥ አውጥቼ ፀሐይ ሊያድርቄ አሁን መገበየት እችላለሁ። አሁን በዛ አስር ብር እቃ መግዛት እችላለሁ። አሁንም ይህንን አስር ብር ቆሻሻ ውስጥ ከትቼ ቆሻሻ ነገር አድርጌበት ለሁለት ቀደድኩት። ሁለት ቦታ ቀድጄ አስቀምጡ። ከዛ አሁንም ይህንን አስር ብር በፕላስተር ለጥፊ ድጋሚ መጠቀም እችላለሁ። ድጋሜ ታክሲ ውስጥ መገበየት እችላለሁ። ድጋሚ የአስር ብር ቫሊዩን አላጣ። ታዲያ የአስር ብር እንደዚህ ቆሻሻ ውስጥ እየጣልኩት ቆሻሻ ነገር እየደፋውበት እየረገጥኩት ሁለት ቦታ እየቀደድኩት ቫሊዩን ካላጣ ዋጋውን ካላጣ ለምንድን ነው እናንተ ቫልዩ እንደሌላችሁ እንደማትጠቅሙ እንደማረቡ የሚሰማችሁ? ለምንድን ነው ራሳችሁ ከሰዎች በታች የምታረጉት? ለምንድነው ለራሳችሁ ያለው ፍቅር የሚቀንሰው? አብዛኞቻችሁ በማንነታችሁ ባፈጣጠራችሁ ታፍራላችሁ። እግር ላይኖራችሁ ይችላል። ቆንጆ ላትሆኑ ትችላላችሁ። ቆንጆ መልክ ፈጣሪ ላይሰጣችሁ ይችላል። ሰውነታችሁ ላይ መጥፎና አስቀያሚ ጠባሳ ሊኖር ይችላል። ነገር ግን የእናንተን ቫልዩና ዋጋ ዝቅ የሚያረገው የሚያረክሰው ሰው ቢኖር እናንተ ብቻ ናችሁ። በመንገዳችሁ ቆሙ። የእናንተን ክብር ወይም የእናንተን ቫልዩ የሚያረክሰው ሰው ቢኖር እናንተ ብቻ ናችሁ። ሰዎች ስለሚያስቡት ነገር አታስቡ፣ አትጨነቁ። አስታውሱ ይህ አስር ብር ዋጋውን ካላት ቫልዩ ካልወረደ የእናንተ ቫልዩ የእናንተ ዋጋ ከዚያ አስር ብር ይበልጣል። ስለዚህ ሰዎች ከዚያ አስር ብር የበለጠ ቫልዩና ፐርፐዝ አላቸው። ስለዚህ ሁሌ ማስታወሱ የራሳችሁን ቫሊዩና የራሳችሁ ማንነት መውደድ ይኖርባችኋል። ሰዎች እናንተ ላይወዳችሁ ይችላል፣ ላያፈቅሯችሁ ይችላል። ነገር ግን ለራሳችሁ የምትሰጡት ቫሊዩና ዋጋ ነው ኢምፖርታንት የሆነው ነገር። ስለዚህ ሁላችሁም የራሳችሁን ቫሊዩ ዋጋ ጠንቀቃችሁ ማወቅና መረዳት ይኖርባችኋል። ሁለት ራስን ማወዳደር። ራሳችሁን ከሌሎች ሰዎች ጋር የምታወዳድሩና የምታፎካክሩ ከሆነ የራሳችሁን ህይወትና የራሳችሁን ማነት እስከ መጨረሻው ትጠሉታላችሁ አንድ ቁራ ነበር በራሱና በፈጣጠሩ የሚያፍር በሕይወቱ ደስተኛ ያልሆነ ይህ ቁራ አንድ ጠቢብ ጋር ሄዶ በሕይወቱ ደስተኛ እንዳልሆነ ነገረው በአፈጣጠሩና በማነቱ እንደሚያፍር ነገረው ሰዎች እንደማይወዱትና ሰዎች እንደ ቆሻሻ እንደሚቆጥሩት ነገረው እናም ቁራው ቆንጂ ይህ ዳክዬ መሆን ነው የምፈልገው ምናምን ብሎ ለጠቢቡ ነገረው ጠቢቡም እንደዚህ ያለው እሺ የምትፈልገውን ዳክዬ ያደርጋለሁ ነገር ግን አንተ መጀመሪያ ዳክዬ ከማረጊ በፊት ዳክዬውን ሄድና ቤቱ ደስተኛ እንደሆነ ጠይቆ አለው። ቁራውም ይሱ መልእክት ሰምቶ ወደ ዳክዬው ሄደ። ዳክዬው ጋም እንደደረሰ ቁራው እንደዚያ አለው፣ ዋው በጣም ነው የምታምረው። በርግጠኝነት የጫካው የጫከው ደስተኛው ወፍ አንተና አለው። ዳክዬውም እንደዚያ አለው፣ ነጭ ስለሆንክ ብቻ ቆንጆ እንዳልመስል፣ ምክንያቱም ሰውነቴ ላይ ያለው አንድ ቀለም ብቻ ነው። በርግጠኝነት እኔ አርሎም ቆንጆ ፓሮት ነው ቆንጆ፣ በእርቅጠኝነት እሱ ነው የዓለማችን ደስተኛው እንስሳ አለው። ቁሮም ከዳክዩ መልክ ከሰማ በኋላ ወደ ፓሮት ሄደ። ፓሮቱንም እንዳገኘው ቁሮ በመገረም፣ በእርቅጠኝነት የዓለማችን ደስተኛውና ቆንጆ እንስሳ አንተን? አለው። ፓሮቱን በመገረም እኔ የዓለማችን ደስተኛውና ቆንጆ እንስሳ? አለው። ምክንያቱም ሁል ጊዜ ሰዎችን ካየው እሸሻለው። አድነው ከያዙኝ እድሜ ልክን እስር ቤት ውስጥ ነው የሚያበሰብሱኝ። በእርግጠኝነት ፒኮክ ነው ደስተኛው እንስሳ። ቁራውም ይህን መልእክት ከሰማ በኋላ እየበረረ ወደ ፒኮክ ሄደ። ፒኮክ ጋ እንደደረሰ ቁራው እንደዚያ አለ፣ ዋው የዓለማችን ቆንጆና ደስተኛ እንስሳ አንተን አለው። ፒኮኩም እንዲህ ብሎ መለሰለት፣ ቆንጆ ስለሆንኩና በሰዎች ተወዳጅ ስለሆንኩ ነው እዚህ እስር ቤት ውስጥ እየበሰበስኩ ያለሁት። ምንም አይነት ፍሪደምም ሆነ ነፃነት የለኝም ብሎ መለሰለት። ቁሮም ግራ መመጋባት ታሪያ፣ አንት ደስተኛ ካልሆንክ ማን ነው የዓለማችን ደስተኛ ወፍ? ብሎ መለሰለት። ፒኮኩም እንደዚህ አለው በእርግጠኝነት የዓለማችን ደስተኛው እንስሳ ቢኖር ቁራ ነው። ምክንያቱም ማን ነው ቁራን የሚያድነው? ማን ነው ቁራ ቆንጆ ነው ብሎ ሊያድነው የሚመጣው? ማን ነው ቁራን የሚመገበው? ማንም የለም። በእርግጠኝነት አንተነ ደስተኛው። ምክንያቱም ነፃ ነ አንተን ማንም አይፈልግህም ብሎ መለሰለት። ቁራውን በመገረም ወደ ጠቢቡ ተመለሰ። ጠቢቡ ጋም እንደደረሰ ከዚህም በኋላ የትኛውን ምሳ መሆን አልፈለግም፣ በራሴ ባፈጣጠሪ በጣም ደስተኛ ነኝ ብሎ መለሰለት። አያችሁ ሁላችሁም የራሳችሁ ራያ አላችሁ፣ ህልም አላችሁ። ራያችሁ ለናንተ ነው የተሰጠው። ግን አብዛኞቻችሁ ራሳችሁን ከሌሎች ሰዎች ጋር በማወዳደር ራያችሁን፣ ፐርፐዛችሁን ትገሉታላችሁ። እኔ ለዚህ በቂ አይደለሁ፣ እኔ ለዛ ነገር በቂ አይደለሁ፣ እኔ እነ ነገር ማድረግ አልችልም፣ እኔ ከነሱ በታች ነኝ፣ እኔ ቆንጆ አይደለሁ፣ እኔ ገንዘብ የለኝም እኔም አልጠቀምና የማረባ ስሆንኝ፣ እንኳን ደስ አላችሁ። ራሳችሁን እንደዚህ ያረጋችሁ ከሰዎች ጋር የምታፎካክሩ ከሆነ የእናንተ ራእይና የእናንተ የናንተ ፐርፐዝ ለናንተ በቂ አይደለም ማለት ነው። ለናንተ ብቻ የተከፈተውን በር ትታችሁ ሌላው ሰው በተከፈተው በር የምትሄዱ ከሆነ ራሳችሁን፣ ራእያችሁን፣ ፐርፐዛችሁን ማነታችሁን እየገደላችሁ ነው የምትመጡት። ራሳችሁን ከሌሎች ሰዎች ጋር ማፎካከር ህልማችሁን ይገለዋል። ራሳችሁን ከሌሎች ሰዎች ጋር ማፎካከር ተስፋችሁን ያጨልመዋል። ራሳችሁን ከሌሎች ሰዎች ጋር ማፎካከር ደስታችሁና ሰላማችሁን ይነፍጋችኋል። ራሳችሁን ከሌሎች ሰዎች ጋር ማወዳደር ለራሳችሁ ያለውን ፍቅር ያሳጣቸዋል። ራሳችሁን ከሌሎች ሰዎች ጋር የምታወዳድሩ ከሆነ ወደ ኋላ ይዛቸዋል፣ ህልምና ፐርፐዛችሁ ላይ እንዳሰሩ ያረጋቸዋል ፓርላይዝ አድርገው ሌሎች ሰዎች እንድታስቡ ያረጋችኋል። ስለዚህ ራሳችሁን ከሌሎች ሰዎች ጋር ማወዳደራችሁን አቁሙ። ምክንያቱም እዚህ ምድር ላይ ፈጣሪ የፈጠራችሁ ቢሆን ሪዝን እንጂ ሌላውን ሰው እንድትሆኑ አይደለም። ራሳችሁንም አትሁኑ ከሆነ ራሳችሁን ከሌሎች ሰዎች ጋር የምታፎካክሩ ከሆነ ራሳችሁን እየጠላችሁ ትመጣላችሁ። ስለዚህ ራሳችሁን ማፎካከራችሁን አቁሙ። ሶስት ሰው ምናለኝ የራሳችሁን ኮንፊደንስና የራሳችሁን ማነት የምታጡት ሰው ምናለኝ ስትሉ ነው። አዳምጡኝ። ወፍራም ስትሆኑ ሰዎች ሆዳም እንደሆናችሁ ያስባሉ። በጣም ቀጫጫ ከሆናችሁ ደግሞ እንደታመማችሁ ያስባሉ። ከዘነጣችሁ ደግሞ ሾሰራችሁ፣ አሽቃበጣችሁ ይላሉ። የተቀደደ ቆሻሻ ልብስ ከለበሳችሁ ደግሞ ድሃ ብሎ ይጠሯችኋል። ሁሉም ነገር ላይ ስሬ ስትሆኑ ደባሪ ናችሁ ይሏችኋል። አስቅኝና ለፍላፊም ስትሆኑ ተፈላጊነታችሁ ያንሳል። ሲንግል ስትሆኑ ሰዎች ማንም እንደማይወዳችሁ ያስባሉ። ስኪታማና ገንዘብ ሲኖራችሁም ሰዎች በእናንተ ደስተኛ ሆኑ ይበሳጫሉ። አያችሁ ሕይወታችሁ ላይ ምንም ነገር ብታደርጉ ሰዎች እናንተ በምታደርጉት ነገር አይደሰቱም። እናንተ ርዕስ ከምትፈልጉበት ቦታ እንድትደርሱ አይፈልጉም። ስለዚህ ሰው አየኝ አላየኝ እያላችሁን መጨነቃችሁን አቁሙ። አለበለዚያ በእነሱ ቁጥጥር ውስጥ ነው የምትቀሩት። ነገር ግን በዚህ ሰዓት ሁሉም ሰው አስመሳ ይሆናል። አስመሳ የሆነ ሰው ብቻ ነው የበዛው። ራሱን መሆን የማይፈልግ ራሱ መሆን የሚፈራ ሰው ነው በጣም የበዛው። እናንተ ግን ራሳችሁ መሆን ስትጀምሩ ማለት ነው ምን ያህል ጀገና እንደሆናችሁ ታውቃላችሁ። ምክንያቱም ራሳችሁን ስትሆኑ ትሰደባላችሁ፣ ትናቃላችሁ፣ የቡና መጠጫ ትሆናላችሁ። ነገር ግን የእናንተ ችግርና መከራ አይጋፈጡትም አይኖሩትም። ስለዚህ እራሳችሁ መሆን ጀምሩ፣ ዩኒክ ሁኑ። የምትፈልጉት ነገር ማድረግ ጀምሩ። ሰው ምን ይለኛል እያላችሁ የምትፈልጉት ነገር ከማድረግ እንዳትቆጠቡ፣ አለበለዚያ ደስተኛ አትሆኑ። የምትፈልጉት ነገር ሰው ፊት ለፊት አርጉ። እነሱ ስለሚያስቡት ነገር እንዳትጨነቁ። ፈጣሪ ዚህ ምድር ላይ የፈጠራችሁ ራሳችሁ እንድትሆኑ ነው እንጂ የራሳችሁ ማነት እንድደብቁ አይደለም። አስመሳይ መሆናችሁን አቁሙ። ራሳችሁን ውድድ ከፈለጋችሁ፣ ራሳችሁ ማፍቀር ከፈለጋችሁ ካሁኑ ራሳችሁ መሆን ይኖርባችኋል። ለሰው ብላችሁ ማንነታችሁን እንዳትደብቁ። ሰው ምን ይለኛል ብላችሁ ትክክለኛው ካራክተራችሁን እንዳትገሉት። ቫሊያችሁን መወቅ ይኖርባችኋል። ቫሊያችሁን ስታውቁ ማንነታችሁን ትወዱታላችሁ። የራሳችሁን ከሌሎች ሰዎች ጋር ማፎካከር ማቆም ይኖርባችኋል። ደስተኛ መሆን ከፈለጋችሁ በራስ መተማመናችሁ እንጨምር ሰው ምን ይለኛል ማለትም ማሰማቆም ይኖርባችኋል። እነዚህን ሶስት ነገሮች ከአይምሯችሁና ከህይወታችሁ ውስጥ ካስወጣችሁት ራሳችሁ መውደድ ትጀምራላችሁ። ያኔ የምትፈልጉት ነገር ሁሉ ወደ እናንተ መምጣት ይጀምራል። ግን ራሳችሁ መውደዳችሁን በፍጹም እንዳታቆሙ